ሰላም፣ ውድ ሀገሬ ልጆች በየላችሁበት የዓለም ዳርቻ ሰላማችሁ ብዝት ተወፍ ይበልኝ። እንዴት ናችሁ? ከኔ ጋ አልሐምዱሊላህ ረብልዓለሚን በየላችሁበት ሰላማችሁ ብዝት ይበልልኝ። እንሻአላህ ዛሬም በክፍል ስድስት መጥቻለሁኝ ስለ አሊይ ኢብን አቢጦሊብ ታሪካችን እንደጋጠለ ነው ማለት ነው። አሕባቢ መርሓባ፣ አሕባቢ እንሻአላህ። የአሊይ ትሁትነት ሳዒድ አሊይ ቢና አብቢጣሊብ ከሰዎች ሁሉ ጀግና ማን እንደሆነ ሲጠየቁ አቡበክር ናቸው አሉ። በመካ ከተማ ውስጥ ነቢዩን ሰለላሁ ዐለይሂ ወሰለም ከጥቃት ለመከላከል ብለው አስር ሙሽሪኮች መሀል አስር ሙሽሪኮች መሀል ገብተው ሲገፈጡ አይቻለሁ። አላህ ጌታዬ ነው በማለት ልትገሉት ነው ብለው ሲሞግቷቸው ተመልክቻለሁ። አንድ ቀን ልጃቸው ሙሐመድ ከረሱል ቀጥሎ ምርጥ ሰው ማን ነው ሲል ጠየቃቸው። አልይም አቡበክር ናቸው አሉ። ቀጥሎስ? አላቸው። ኡመር ናቸው አሉ። ከዚያስ? አላቸው። ከዚያማ ኡስማን ነው አሉት። ሙሐመድም ከዚያስ በመቀጠል እርስዎ ነዎት ሲላቸው አሊ እኔ ሙስሊም ግለሰብ ነኝ አሉት። አልይ ቢን አቢጣሊብ ለቤተሰባቸው የሚሆን ዱቄትና ዳቦ ያለበት ከረጢት ተሸክመዋል። ሰዎች ለመለ ለተመለከታቸውና አሚራል ሙእሚኒን ሆይ እኛ እንሸከምለት አሏቸው። የለም አንድ ሰው የቤተሰቡን ሸክም ራሱ ነው መሸከም ያለበት ሲሉ መለሱ። ዙህድ ትክክለኛ ዛሂድ ማለት ወይም ዱንያ ወይም ሀብት በእጁ እያለም ብዙም ለዱንያ የማይንገበገም ማለት ነው። ታላቁ ኸሊፋ ኡመር ቢን አብዱል አዚዝ የአሊይን ዛሂድነት ሲመሰክሩ እንዲህ ይላሉ፣ በዚህ ምድር ላይ ከነቢያት ቀጥሎ እንደ አልይ አይነት ዛሂድ አላውቅም። አንዱ እንዲህ ይላል፣ በአንድ ሌሊት አልይ ቢን አቢጦሊብን እየተመለከትኳቸው ነበር፣ እርሳቸው ግን አላዩኝም። በሌሊት ተነስተው እየሰገዱ ነበር። እስኪንቀጠቀጡ ድረስ ለረጅም ጊዜ ያክል ቆሙና ከዚያም ተቀመጡ። ከሰገዱ በኋላ ፂማቸውን በእጃቸው ይዘው በጣም አለቀሱና እንዲህ አሉ፣ አንቺ ዱኒያ ሌላውን አትለይም፣ እኔን አታታለይም፣ በሶስት ፈትቸሻለሁኝ። አንቺ ዱሪያ ሌላውን አታሊ እኔን አታታሊ በሶስት ፈትቾሽ አለው። ቸርነታቸው እነዚያ ገንዘቦቻቸውን በሌሊትና በቀን በድብቅም በግልጽም የሚለግሱ አልበቀሯ ቁጥር 274 የሚለው የቁርአን አንቀጽ ሲወርድ አልይ አራት ደርሃም ነበሯቸው። አንድ ቀን፣ አንዱ ሌሊት፣ አንዱን በድብቅ አንዱን ደግሞ በግልጽ መጽወቱት። የነበራቸው ጽኑ ምነት። አንድ ቀን አንድ ሰው ወደ አሊይ ይመጣና የሆኑ ቡድኖች ሊገድሏቸው እንደተስማሙን ይነግሯቸውና እንዲደበቁ ይመክሯቸዋል። አሊይ እንዲህ አሉት፣ አንተ ሰው በምድር ላይ ያለ ማንም ሰው ከአላህ የታዘዙና የሚጠበቁት ሁለት መላእክቶች እንዳሉ ወቅ አንድ ሰው ወደ አሊይ ይመጣና መጽዋት ይጠይቃቸዋል። አሊይ ለልጃቸው ሀሰን እንዲህ ይሉታል ወደ እናት ሂድና የሰጠሁሽን ድርሃሞች ላኪለ ይበላት በማለት ይልኩታል። ሀሳን ወደ እናቱ ከሄደ በኋላ ተመልሶ መጣና በድርሃም ዱቄት መግዛት እፈልጋለሁ ብላለች አላቸዋል። ወላሂ በእጃችን ካለው ነገር ይልቅ በአላህ እጅ ባለው ካልተማመንን ኢማናችንን የጸና አይሆንም ይላሉ። ከዚያም ድርሃሞቹን ተቀብለው መጽዋት ለጠየቃቸው ሰውም ሰጥተውት እንዲህ አሉ ወላሂ መንጃአ ቢልሐሰነቲ ፈለሃ ዐሽሩ አምሳሊሃ፣ በመልካም ስራ የመጣ ሰው ለእርሱ አስር ብጤዎቿ አሉት አል አንዓም ቁጥር አንድ መቶ ስልሳ በሚለው የአላህ ቃል በጽኑ አምናለሁ። ከዚያም በመንገድ ላይ ጥቂት እንደትጓዙ ግመል የሚሸጥ ሰው ያገኛሉ። ዋጋውን ሲጠይቁት አንድ መቶ አርባ ደርሃም እንደሆነ ይነግሯቸዋል። አልይ ግመሉን በድቤ ይወስዱታል። የወሰዱትን ገበያ አውጥተው ለመሸጥ ያስማማሉ ግመል ገበያ አውጥተው ለመሸጥ ያስማማሉ። ወዲያውኑ በሁለት መቶ ደርሃም ይሸጡትና ስልሳ ደርሃም ያተርፋሉ። ገንዘቡን ለሰውየው መልሰው ስልሳ ደርሃም ይዘው ወደ ቤታቸው ይሄዳሉ። እመቤት ፋጡማም ገንዘቡን ከየት እንዳመጡት ጠይቃቸዋለች። እንዲህ የሚለውን የቁርአን አንቀጽ ያነቡላታል። በመልካም ስራ የመጣ ሰው ለእርሶ አስር ቤትዎች አሉት። አቡ ሐሰን ከሌሉበት ችግር በአንተ እንጠበቃለን። አሚራል ሙእሚኒን ኡመር ቢን አልሐጣብ ረዲላሁ አንሁ ብዙ ጊዜ እንዲህ ይሉ ነበር። አላህ ሆይ አቡን ሀሰን አሊይ ከሌለበት ችግር ከሌሉበት ችግር በአንተ እንጠበቃለን። ዑመር ይህ የሚሉት አሊይ ለማንኛውም ችግር ፈጣን የመፍትሄ ሀሳብ ስለሚያቀርቡ እርሳቸው በሌሉ ሰዓት ችግር ከተፈጠረ መፍትሄው ያስቸግር ስለነበረ ነው። የሰኢድ አሊይ ፈትዋው በጥበብ የተሞላ መሆኑን የመሰከረ አንድ ክስተት በኩፋ ከተማ ውስጥ ተከሰተ። በወቅቱ ሰዎች በጉዳዩ ዙሪያ የተለያዩ አስተያየት ሰንዝረው ነበር። ነገሩ እንዲህ ነው። በኩፋ ከተማ ውስጥ አንድ የተቆፈረ ጉድጓድ ነበር። አንድ አንበሳ ጉድጓዱ ውስጥ ወደቀና ሰዎች ነገሩን ለማየት በጉድጓዱ ዙሪያ ተሰባሰቡ። ከተሰባሰቡበት ሰዎች ውስጥ አንዱ ወደ ጉድጓዱ ውስጥ ወደቀ። ልክ ሲወድቅ አጠገቡ የነበረውን ሰው ጎትተው፣ የጎተተውም ሌላውም ጎተተ፣ ይህኛውም ሌላውም ጎተተ። አራት ሰዎች እየተጓተቱ ወደ ጉድጓዱ ውስጥ ይወድቁና ሞቱ። ለሟቾች የደም ካሳ በመክፈል ዙሪያ ሰዎች የተለያዩ ሀሳብ ስለሰነዘሩ ጉዳዩ ወደ አሊይ ቢን አቢጦሊብ ዘንድ አመራ። አሊይም ጉዳዩን አጤኑና ከዚያም የሚከተለውን ፈረዱ። ለአንደኛው ሩብ የደም ካሳ ወይም ዲያ እንዲከፈለው ወሰኑለት። ሩብ ካሳ ማለት አስር ግመሎች ማለት ነው። ለሁለተኛው አንድ ሶስተኛ የደም ካሳ እንዲከፈለው ወሰኑለት። ይህም ሀያ ግመሎች ማለት ነው። ለሶስተኛው ደግሞ ግማሽ የደም ካሳ እንዲከፈል በየኑለት። ይኸውም ሰላሳ ግመሎች ማለት ነው። ለአራተኛው ሰው ሙሉ የደም ካሳ እንዲከፈል ፈረዱለት። ሙሉ ማለት ስልሳ ግመሎች ማለት ነው። ሰይድ አልይ እንዲህ ሊፈርዱ የቻሉት አንደኛው ሰው ለሶስት ሰዎች መሞት ምክንያት በመሆኑ፣ ሁለተኛው ደግሞ ለሁለት ሰዎች መሞት ምክንያት በመሆኑ፣ ሶስተኛው ደግሞ ለአንድ ሰው መሞት ምክንያት በመሆኑ ነበር። አራተኛውን ግን ማንም እንድሞት ምክንያት ስላልሆነ ሙሉ የደም ካሳ እንዲከፈለው ወሰ ጋሩ ከዚያም ጉድጓዱን የቆፈሩት ጎሳዎች ጉሳዎቹን እንዲከፍሉ በማድረግ ለአራቱም ሟች ቤተሰቦች እንድሰጥ አድርገዋል ከእለታት አንድ ቀን አንድ ሴት ወደ ሳይድ አልይ መጣች እና ወንድሜ ስድስት መቶ ደርሃም ትቶ እንደሞተና ትቶ ከሞተው ደርሃም ውስጥ የደረሳት የሚወረሰችው አንድ ደርሃም ብቻ በመሆኑ ቅሬታዋን አሰማች አልይ እንዲህ አሏት ምናልባት አልባት ወንድምሽ ሚስት ሴት ልጅ እናትና አስር አስራ ሁለት ልጆች ኑረውት እንዳይሆን አዎን አሉት አለቻቸው። እንደውስ አንቺ ሊደርስሽ የሚገባው አንድ ደርሃም ብቻ ነው ብለው አሰናበቷት። አሊይ ከኸሊፋዎች ጋር የነበራቸው ግንኙነት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለነብያት ማዕረግ ሲበቁ ሰዒድ አሊይ የአስር አመት ልጅ ነበሩ። ሰዒድና አቡበከር ረዲየላሁ ዐንሁ ደግሞ የሰላሳ አመት ጎልማሳ ዑመር ደግሞ በወቅቱ የሀያ ስምንት አመት ወጣት ነበሩ። ሲ አስዲቅ አልይን እጅግ አድርገው ይወዷቸው ነበር። ከእለታት አንድ ቀን አቡበክር ከነቢዩ ሰለላሁ ዓለይሂ ወሰለም በስተቀኝ ተቀምጠው ነበረ። ሌሎች ሰሃቦች ደግሞ ረሱሉን ሰለላሁ ዓለይሂ ወሰለም ከበዋቸው ተቀምጠዋል። አልይ ቢን አቡጣሊብ ከውጭ ሲመጡ አቡበክር ከነቢዩ ሰለላሁ ዓለይሂ ወሰለም አጠገብ የሚቀመጡበት ቦታ ይፈልጓቸው ጀመር። ክፍት ቦታ አጡ። አቡበክር ጠጋ በማለት አልይ ከነቢዩ ስለ ላሁ ሰለም አጠገብ እንዲቀመጡ አደረጉ። ነቢዩም ስለ ላሁ ሰለም አቡበክር በፈፀሙት ተግባር ደስ ተሰኙና ፈገግ አሉ። አቡበክር ኸሊፋ የሆኑ ዕለት ሰዎች አመራራቸውን ለመቀበል ቃል ገቡላቸው፣ ወይም ደግሞ ሙባያአ አደረጉላቸው። ሳኤድ አሊ ሙባአያ ሳይፈጽሙ ሁለት ቀናት ዘገዩ። አቡበክር ለምን እንደ ዘገዩ ስለጠይቋቸው ሰኢድ ሰዒድ አሊይ እንዲህ አሉ። ወላሂ የዘገዩት በገጠመኝ ሐዘን ምክንያት ነው። ከዚያ ወደ ሰዎች ብቅ አሉና እንደ ተናገሩ። ወላሂ ለዚህ ኡማ ኸሊፋነት እንደ አቡበክር ያለ ተገቢ ሰው አላየውም። ከነብዩ ሰለላሁ ዐለይሂ ወሰለም ጋር በመሆን በዋሻ ውስጥ ስቃይ ተቀብሏል። የሁለት ሁለተኛ የሁለት ሁለተኛ ተብሏል። ነብዩም ሰለላሁ ዐለይሂ ወሰለም ሶላት እንደ እንዲያደርጉ የሚፈቅዱለት ለአቡበክር ነበር። ሌላ ሰው እንዲያሰግድ ቢፈልጉ ባደረጉት ነበር። እንዲያሰግድ ሶላት እንዳሰግድ የሚፈቅዱለትም ለአቡበክር ነበር። ሌላ ሰው እንዳሰግድ ቢፈልጉ ባደረጉት ነበር። ሳዒድ አቡበክር ችግር ሲገጥማቸው ምን ጊዜም ቢሆን የሚያወያዩት አልይና ኦመርን ነበር። አስዲክ ከሊፋ የሆኑ ሰዓት በአንድ በአንዳንድ ሰዎች የክህደት እንቅስቃሴ ወይም ደግሞ ሪዳ ሲያደርጉ መዲና ከተማን የሚጠብቅ ሰራዊት መደቡ መደቡና አልይ መሪያቸው እንደሆኑ ሾማቸው። አቡበክር ራሳቸውን ወጥተው የጥፋት ኃይሎችን ለመዋጋት ሲንቀሳቀሱ ሰይድ አሊይ የግመሏን ልጓም እየሳቡላቸው አቡበክር ረዲየላሁ ዐንሁ ራሳቸውን ወጥተው የጥፋት ኃይሎችን ለመዋጋት ሲንቀሳቀሱ ሰይድ አሊይ የግመሏን ልጓም እየሳቡላቸው አቡበክር ሆይ፣ ነቢዩ ሰለላሁ ዓለይሂ ወሰለም በእሁድ ጦርነት ወቅት የተናገሩትን ለአስታውሶት እወዳለሁ አሏቸው። አስድቅ ፋርስና ሮሞችን ለመዋጋት እቅድ ሲነድፉ አሽረቱል መሽሪን ጭምር ያሉባቸው ብዙ ሶሃቦችን በመሰብሰብ በጉዳዩ ዙሪያ ያማክሯቸዋል። አቡበክር ከሰራዊቱ ጋር አብረው መዝመት ፈልገው ነበር። ሶሃቦችን የየግል አስተያየታቸውን ሰነዘሩ። ልክ የአልይ ተራ ሲደርስ ምን ትላለህ አቡል ሀሰን? አሉ አቡበክር። አልይ እንዲህ አሉ፣ አላህ ካለ እርስዎ ድል ያደርጋሉ። ሰራዊቱን ተከትለውም ይሄዱ፣ እዚህ ሁነው ሰራዊቱንም ይላኩ። ድል የሚያደርጉት እርስዎ ነዎት። አስድቅም እንዴት አወቅ አሏቸው። አሊይም በነቢዩ ሰለ ላሁ ዐለይሂ ወሰለም ንግግር ላውቅ እችላለሁ። ነቢዩ ሰለ ላሁ ዐለይሂ ወሰለም እንድ ብለዋል፣ አላህ የመሬትን ከፍ በሙሉ የመሬትን ክፍል በሙሉ አሳየኝ። የኡመቴ ግዛት አላህ ያሳየኝን በሙሉ ያካትታል። አስድቅም፣ አላህ በመልካም ያበስሮዎት፣ ድል መሆኑ ይታየኛል አሉና ወደ ፈረስና ወደ ሮም ያቀዱትን ዘመቻ ጀመሩ። ነቢዩ ሰላለ ሰለም ሲያርፉ በፈድቅ የሚባል መሬት ሀይበር ውስጥ ነበራቸው። እመቤት ፋጡማ ከዚህ መሬት ድርሻ እንዳላ ታሰበች። አቡበክር ግን እኛ ነቢያቶች ቁሳቁስ አንወርስም የሚለውን የነቢዩ ሰላለ ሰለም ቃል ስለሚያውቁ የእርሷን ሀሳብ አልተጋሩም። ፋጡማ ግን ይህን ሀዲስ አታውቅም ነበርና አቡበክርን ወቀሰቻቸው። ብዙ ወራት በዚሁ ኩርፊያ ጸጥ ሳንታ ቆየች። ፋጡማ ታማ ተኛችና አቡበክር አስሲዲቅ ሊጠይቋት መጡ አሊይን አገኛቸው አገኛቸውን አሊይን አገኛቸው ውስጥ ለመግባት አስፈቀዷት። አሊይም ፋጡማን አስፈቀድ አስፈቅጃት ልምጣ ብለው ይሄዳሉ። የአላህ መልክተኛ የአላህ መልክተኛ ኸሊፋ በር ላይ ሆነው ለመግባት ያስፈቅዱሻል ሊጠይቁሽ መጥተው ትፈቅጂላቸዋለሽ? ይላሉ አሊይ። ፋጡማም እርስዎ ምን ይላሉ? ትላለች ቢገቡ እወዳለሁ ይላሉ አሊይ። እርሷም እንዲገቡ ይፈቅዱላቸዋል አለች። እሺ እኔ ወዶች እዚህ ድረስ ይበቃኛል ማለት ነው። ኢንሻላህ የዛሬ ቪዲዮ ነገ፣ በሌላ ቪዲዮ እስከምንገናኝ ሰላም አሌይኩም ወረመቱላ ወበረካቱ።